የምትይዙ ምንም ያክል ብትበደሉ ምንም ያክል ብትገፉ ለቆ መሄድን ትቶ መሄድን የሚያክል ነገር የለም። ዛሬ በኩዌት የተሰማው እጅግ በጣም አሳዛኝ መረጃ ነው ወደ እናንተ ይዤ የመጣሁት የአንድ አመት ከአምስት ወር ህጻን ልጅ በልብስ ማጠቢያ ማሽን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝ ትተረፍ ይበል እያልኩኝ፣ ይህ ቪዲዮ በተለያየ ሀገር ላላችሁ በሰው ቤት የምትሰሩ እህቶቼ ይጠቅማችኋል። ቪዲዮ ላይክ ሼር አድርጉ ማለት ነው። በተለይ መዳም ቤት ያላችሁ፣ ይቺ ሰራተኛ እንኳንም ኢትዮጵያዊ ያልሆነች ብዬ ነው የተመኘሁት። ዛሬ ላይ ቲክቶክ ብትገቡ በተለያየ ሶሻል ሚዲያ የተለቀቀ አንድ ቪዲዮ አለ። እኔም ቪዲዮውን ሙሉውን አስገባላችኋለሁ ዐረበኛም ለማትችሉ ተረጉምላችኋለሁ ማለት ነው። ኩዌት ውስጥ ነው ይሄ ጉዳይ እየተፈጸመው፣ የአንድ አመት ከአምስት ወር የአስራ ስምንት ወር ነው ያሉት ልጁን። እንግዲህ አስራ ስምንት ወር ማለት አመት ከአምስት ወር ይመስለኛል። ፊሊፒኒ ነች ሰራተኛዋ። ኩዌት ነው የተፈጠረው። የአንድ አመት ከአምስት ወር ልጅ ትንከባከባለች፣ የተለያየ የቤት ውስጥ ስራ ትሰራለች። ሁልጊዜ ከመዳሟ ጋር ትጣላለች። መዳሟ እናሷ ሁሌ ይጨቃጨቃሉ፣ ይጣላሉ። ያው ታውቃላችሁ፣ አንዳንድ መልኦን የሆኑ አረቦች አሉ። በሰራተኞችም አልፈርድም። በነገራችን ላይ ግን ደግሞ እንደዚህ አይነት ጭካኔ ከመፈጸም ወላሂ፣ ለምን ለቅቄ አልሄድም? ለምን ለቅቄ አልሄድም? የአረቡ ሀገር ህግ ቀልድ አይደለም። ህጉም ቀልድ ባይሆን የሰው ልጅ ማጥፋት የሰው ልጅ ህይወት መቅጠፍ ማለት ምን ማለት ነው? እና ሲጨቃጨቁ ሲጣሉ ሲጣሉ ይቺ ፊልፒንያዊቷ ግን ሁሌም በቃ እሷን ማቃጠል እሷን መበቀል ትፈልግ ነበር፣ መዳሟን ማለት ነው። እንግዲህ መዳሟም፣ ባሏም የመዳሟ ባል ማለት ነው፣ እዛው ቤት ውስጥ በሆኑበት ቀን ነው ይሄን ድርጊት የፈጸመችው። ህፃኑን የአንድ አመት ከአምስት ወር የሆነውን ህፃን ትወስድና፣ የልብስ ማጠቢያ ማሽኑ ይሄ ማሽን ነው። ገባችሁ? ኖርማሉ እናንተ ውሃ እያደረጋችሁ የሚያጥበው ምናምን አይደለም። ይሄ ራሱ ውሃ የሚያደርገው ራሱ ውሃውን የሚደፋው ምናምን ታቃላችሁ። እንዴት ነው ልብስ እንኳን ለማድረቅ ሲዞር አይታችሁታል። አንቺ እዛ ውስጥ ገብቶ ሀስቢ ላ ሆን አመሎኪል አጥንቶ ራሱ መገኘቱ በጣም ጉድ ነው። እና ይች ሴት ይቺ ያንን ህፃን ልጅ ታመጣና ልብስ ማጠቢያ ቦታ ትገባና ቀሳላውን ትከፍትና ትሸቅለዋለች። ትከፍተዋለች ልብስ ልታጥቡ እንደምታደርጉት ትከፍተዋለች። ኦን ታደርግና ይዞራል፣ ያቀሳላ ይዞራል፣ ይዞራል። ልጁ ደግሞ ያለቅሳል፣ እሪ ይላል። እናትና አባት ቤት ውስጥ ስለነበሩ ድምፁን ሰምተው ሲመጡ ገብተው ቀሳላውን ሲከፍቱት ልጁ ቀሳላው ውስጥ እየዞራ ያገኙታል። ወደው አንስተው ሆስፒታል ይሄዳሉ። ሆስፒታል ሲሄዱ ግን ህይወቱ አልፏል፣ ህይወቱ አልፏል። ቤተሰቦቼ እንደሰማችሁት ነው። ልጅቷ ታስራለች፣ እንትኗን እየተጠባበቀች ነው ፍርዷን። በነገራችን ላይ የጭካኔ ጥግ፣ የጭካኔ ጥግ። እንዴት ነው ህፃን ልጅ ቀሳላ ውስጥ ልብስ ማጠቢያ ማሽን ውስጥ የሚጨመረውና የሚሸቀለው? ህስቤ የላ ሆነ አመል ወኪል በጣም ያናድዳሉ፣ በጣም ያበሳጫሉ፣ በጣም ትዕግስታችሁን ይፈታተናሉ። አውቃለሁኝ፣ አረቦች ማለት ነው። ግን ደግሞ የሰው ህይወት አጥፍተን እኛ በነጻነት እዚች ምድር ላይ አንኖርም። የሰው ህይወት ስናጠፋ ራሳችንም ነን የምንጠፋው፣ በነገራችን ላይ ማለት ነው። እና አባካችሁ እህቶቼ የኛዎቹ ማለት ነው ትግስት ይኖራችሁ። የሆነ በቃ እንደዚ አይነት ችግር የሚፈጠር ከሆነ፣ ማትስማሙ ከሆነ ለቃችሁ ሂዱ። ኮንትራትም ያላችሁ መክተብ ጋር ሂዱ። አሳፍሩም ብላችሁ እንትን በሉ እንጂ እንደ አደራ ስትናደዱ ምናምን። ሁላችሁም በራሳችሁ ሃይማኖት ጸልዩ። ሙስሊሞች ምስተክፍሮ ላይ ያላችሁ ወዶ አድርጋችሁ ርካአቴን ስገዱ። ሰይጣን መጥፎ ነው። ሰይጣን ይፈታተናል። በዛ ላይ ንዴት አለ። ያን ነገር እኮ ካደረጋችሁት በኋላ ጸጸት ነው። በንደት ሰዓት ነው ይሄ የሚፈጠረው። ግን ደግሞ ካደረጋችሁት በኋላ ሰላምም የለም፣ ሰላምም አትኖሩም፣ በሰላምም እዚህ ምድር ላይ አትኖሩም። እና በጣም በጣም የሚያሳዝን ነው የተፈጠረው የተሰማው። ልጅ ስትይዙ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ቢያንስ እዛ ጋር የሚጠብቃችሁ ቤተሰብ አለ፣ የሚጠብቃችሁ ህይወት አለ። ህይወታችሁን ባጭሩ አትቅጠፉት በገዛ እጃችሁ። ጥንቃቄ አድርጉ። ይቺ ሰራተኛ ፊሊፒናዊት ነች፣ ኢትዮጵያዊት አይደለችም አሁን አሁን ሶሻል ሚዲያ በጣም እየተራገበ ይገኛል ማለት ነው። እህቶቼ፣ አላህ ይጠብቃችሁ። ወላ እነሱ በጣም ነው የሚፈታተኑት። በተለይ አንዳንዶቹ አውዝ ቢላ፣ ብዙን ጊዜ የኮየት መዳሞች ክፉ ናቸው ይባላል በነገራችን ላይ እና እንደ አላህ ይጠብቀን ከደህነኞቹ ያገናኘን እላለሁኝ። ብታዩ፣ ሶሻል ሚዲያ ቲክቶክ ብትገቡ እንዳለ ስለ እነሱ ነው የሚወራው። ይህኔ ኢትዮጵያዊት ብትሆን የአረቢ በጣም ነበር አረቦች የሚቀውጡት። በጣም የሚያሳዝን ድርጊት ነው። የአንድ አመት ከአምስት ወር ማለት ነው የአንድ አመት ከአምስት ወር ህጻንን ልጅ በልብስ ማጠቢያ ማሽን ውስጥ ጨምሮ ማጠብ፣ መፍጨት፣ መፍጨት በሉት። ያ ኖርማሉ ቀሳላ እንኳን ቢሆን ላይ ጎዳው ይችል ነበር። ይሄ እንዴት ነው? ሲዞር ልብስ እንኳን ሲያደርቅ እንዴት ነው? ረ ወላህ በጣም ጨካኝ ነች። በጣም ጨካኝ የጭካኔ ጥግ አሁን ላይ የሰው ልጅ ከሰይጣን ብሷል። ሰይጣን የማይሰራውን ስራ ነው እየሰሩ ያሉት። እና አላህ ይጠብቀን። ሁላችሁም ተጠንቅቃችሁ ስሩ። መዳም ቤት ያላችሁ ብዙ ነገር አለ። እረፍት የላችሁም። ድካም ነው። የአይምሮ መጨናነቅ አለ። ምግብ በስርዓት ማታገኙ አላችሁ። በዛ ላይ የልጆቹ ባህሪ፣ በዛ ላይ የመዳሞቹ ባህሪ ሁሉንም ችላችሁ። ካልሆነ ግን እጃችሁን ለፖሊስ መስጠት። እንደዚህ አይነት አጸያፊ ነገር እንዳታደርጉ አድርጋችሁት የሰውን ህይወት አጥፍታችሁ እራሳችሁም ልጅነታችሁን፣ ወጣትነታችሁን እንዲሁ ነው የምታስቀሩት። ማንም የሰውን ህይወት አጥፍቶ በሰላም የሚኖር አይደለም። እንደ ኢትዮጵያ አይደለም። ይሄ ባይሆንም ደግሞ ይሄ አላህም የማይፈልገው የማይወደው ተግባር ነው። እሱ የፈጠራትን ነፍስ እሱ ራሱ ነው የሚገድላት። እና የሰው ህይወት ያጠፋ እንግዲህ ይገደለ ይገደል ነው ታውቃላችሁ፣ የአረቡ ሀገር ህግ እና ውድ ቤተሰቦቼ ለጥንቃቄ ያክል መዳም ቤት እንደዚህ ልጅ ይዛችሁ የምትሰሩ፣ ለእናንተ ይጠቅማችኋል ብዬ እኔ ያመጣሁት ቪዲዮ። ላይክ ሼር አድርጉ። ደህና ሁኑ። ወዳችኋለሁ። መልካም ጊዜ